የኢትዮጵያ ፖለቲካዊ ካርታ ስላልን ካርታው ምን ይመስላል የሚለው ነገር እንደማሳየት ነው። ቀጣይ የፖለቲካ ሂደቶች በአጠቃላይ በኢትዮጵያ ላይ የሚደረጉ ነገሮች ሁሉ ከዚህ ጋር የተያዙ ናቸው። ይህን የገመገመ የአማራ አወቃቀር የአማራ የፋኖ ሂደትና እንትን አለ ወይ ሂደትና ግምጋሜ መኖር አለበት። አዎ፣ ግን አለ ወይ ያንን በሚገመግም መልኩ እየተጓዙ ነው ወይ የሚለውን ነገር እንድታነሳ ፈልጋለሁ። በአጠቃላይ ሌሎችስ እንግዲህ የኢትዮጵያን አጠቃላይ ሁኔታ ወይም የፖለቲካ ካርታ ስለሚያሳይ የግድ ፋኖ ወይም በጦርነት ውስጥ የተቀመጡ ብቻ ሳይሆን ሪስፖንድ ማድረግ ወይም ደግሞ ምላሽ መስጠት፣ አስተያየት መስጠት ጉዳይ ብለው ማየት ያለባቸው መላው የኢትዮጵያ ሕዝብ መላው በኢትዮጵያ ፖለቲካ ውስጥ ያለው በአጠቃላይ በውጭ በሀገር ውስጥም ያለው ተሳትፎና እንቅስቃሴ ማድረግ አለበት ብዬ አምናለሁ። እንግዲህ ባለፉት ስድስትና ሰባት ዓመታት የኢትዮጵያ ሕዝብ እየደረሰበት ያለው መከራ ይታወቃል። አብይ አህመድ በጦርነት ውስጥ ብቻ ነው የቆየው ምናልባት ለወራት ነው ጦርነት ውስጥ ያልቆየው፣ በአጠቃላይ በጦርነት ውስጥ ነው ያለው። የትግራይ ህዝብን ሲጨፈጭፍ ከረመ። የአማራ ህዝብ በወቅቱ ተጠንቀቅ ስንለው ነበር፣ ቀጣይ አንተ ነው ስንል ነበር። የአማራ ህዝብ ቀጠለ። አፋር ላይ ጦርነት ነበረ። አሁን በኦሮሚያ ክልል ጦርነት አለ። በጋምቤላ በተመሳሳይ ታጣቂዎች ህዝቡን እየፈጁ ነው ያሉት። መላው ማለት ነው መላው ኢትዮጵያ በኩል ምናልባትም ከአዲስ አበባ ውጭ ያሉት በአጠቃላይ የጦርነት አውድማ ሆኗል ማለት ይቻላል። ስለዚህ የአብይ አህመድ ከጦርነት ውስጥ መውጣት አይችልም። ከጦርነት ወጥቶ ሰላማዊ አገዛዝ ወይም ሰላማዊ ነገር ይኖራል ተብሎ ስለማይታሰብ የኢትዮጵያ ፖለቲካ አሁን ባለው ሁኔታ ምን ይሆናል? ካርታው ምን ይመስላል? እሱን አሳይና እናጠቃላለን። በጣም አጭር ጊዜ አጭር ደቂቃ እንምሰጥ ጌጥዬ ካርታው እስካሁን ያልኩት ነው። ብሩኬ በዋናነት አንደኛ ከዓለም አቀፍ አንጻር ካየ ነው እንግዲህ በተለይ ይሄ ጦርነት የአረብ ዓለም እና የምዕራብ ዓለም የሚፋጠጡበት እንደሆነ ለመግለጽ ሞክሬአለሁ ይሄን እንግዲህ ቦልድሊ በደማቅ መልኩ የሚሰመር የካርታው መስመር ነው። ከዛ በደብዛዛው የሚሰመረው ደግሞ ከቅርብ ጊዜ ወዲህ ትንሽ እንደ መሻከር ብሎ የነበረው የአውሮፓ ሕብረትና የአሜሪካ ግንኙነት ደብዘዝ ባለ መልኩ ምናልባት የሚስተካከልበት ወደ ነበረበት ግንኙነት የሚሄድበት ይሆናል። እዚህ ላይ የጋራ ፍላጎት ስላላቸው ማለት ነው። አንዱ ካርታው ላይ ደብዘዝ ባለ መልኩ የሚሰመረው ይሄ ነው። ሌላው በኢትዮጵያ የውስጥ ጉዳይ ሲሆን ደግሞ በዋናነት የአብይ አህመድ አገዛዝ እና የኢሳያስ አፈወርቂ መንግስት ወደ ጦርነት የመግባቱ ጉዳይ አይቀሬ መሆኑ ነው። ይሄ አይቀሬ የሆነ በሄደ ቁጥር ደግሞ ወያኔ አሁንም በደብዛዛ መስመር ከኢሳያስ አፈወርቂ ጋር መሰለፉ ነው አንዱ መታየት አለበት። ከዛ በኋላ የእነ ሱዳን ፍላጎት ሌሎችም ጭምር አብረው የሚታይ ነው ከቀጠነው ጋር የእስራኤልም የየመንም እንደዚህ ፍላጎቶች ጭምር አብረው ሊታዩ የሚችሉ ጉዳዮች ናቸው። የሆነ ሆኖ በጣም ቦል የሆኑት የጎሉት አሰላለፎች እነዚህ ናቸው እና ትልቁ በጣም ማየት ያለብን እኛ እንደ አማራ በተለይ የአማራ ህዝብ ጥቅም በጣም ስለሚያሳስበን እንደ እንደ አማራ በደንብ ማየት ያለብን ጉዳይ የሚመስለኝ የአሜሪካን መንግስት በዚህ ጦርነት ውስጥ የመጀመሪያ ፍላጎት ጦርነት ማስቆም ነው ብለናል። ጦርነቱን ማያስቆም እና ጦርነቱን ከቁጥጥር ውጭ ነው የሚቀጥል ከሆነ ግን ከኢትዮጵያ ጎን መሰለፍ ነው የሚፈልገው ብለናል፣ ከራሱ ፍላጎት አንጻር ማለት ነው። ስለዚህ ከዚህ አንጻር ደግሞ በኢትዮጵያ የትኛውን ሀይል ነው መደገፍ ያለበት ወደሚለው ስንመጣ የአብይ አህመድን አገዛዝ አይደለም መደገፍ ያለበት። በመጀመሪያ የአሜሪካን መንግስት መደገፍ ያለበት የአማራ ፋኖን እንቅስቃሴ ነው። ከአማራ ፋኖ እንቅስቃሴም ከወያኔ ጋር ግንኙነት የሌለውን የአማራ ፋኖ ህዝባዊ ድርጅት መደገፍ ያለበት ብዬ አስባለሁ። ለምንድን ነው ይህን የሚደግፈው? የመጀመሪያው ጉዳይ የአማራ ፋኖ ህዝባዊ ድርጅት ጦርነትን ስለሚያስቀር ነው። ከኤርትራ ጋር የሚደረግን ጦርነት ያስቀራል። አሜሪካኖቹ የሚፈልጉት የመጀመሪያው ፍላጎታቸው፣ ተቀዳሚ ፍላጎታቸው ይሄ ነው። ባለበት ሰላም ሆኖ ይቀጥላል። ለጊዜው የወደብ ጉዳይ ጦርነት የምናነሳበት ጉዳይ አይደለም። ስለዚህ ምንም ወደ ጦርነት የሚያስገባ ጉዳይ የለንም አሁን። ስለዚህ የመጀመሪያው ጉዳይ ሰላምን ማስጠበቅ ይችላል። ባለበት ሰላም ተረጋግቶ አሜሪካኖችም እንግዲህ በሶማሌ የሚያዙ በሌላ ቦታ የሚያዙ ያላቸውን የቀይ ባህር ይዞታ ይዘው የሚቀጥሉበት አውሮፓውያንም በጅቡቲ የሚያዙ በሌላ የያዙ የያዙትን ይዘው የሚቀጥሉበት፣ ሩሲያኖችም በሱዳን የሚያዙ በየት የሚያዙ የያዙትን ይዘው የሚቀጥሉበት፣ እስራኤሎችም የያዙትን ይዘው የሚቀጥሉበት፣ አረቦችም የያዙትን ይዘው የሚቀጥሉበት፣ ኤርትራን ባለችበት የሚቀመጥበት ያ አይነት ሰላም አለ። የአማራ ፋኖን ቢደግፉና አማራ ፋኖ ወደ አራት ኪሎ እንዲገባ ቢያደርጉ ቢያንስ በአጭር ጊዜ ውስጥ ወደ ጦርነት የሚገባበት ክስተት የለም። ወደፊት የተለየ ጦርነት ቀስቃሽ ጉዳይ ተፈጥሮ ካልሆነ በቀር ማለት ነው። ስለዚህ ለዚህ ነው አንድ እሱ መደገፍ ያለባቸው። ሁለት የአብይ አህመድ አገዛዝ ቢደግፉት እንኳን ደካማ ነው፣ በጣም ብዙ ያደክማቸዋል። ሶስት የአብይ አህመድ አገዛዝ ደግፈውት ቢያሸንፍ እንኳን ዘላቂ ሰላም የሚመቸው አይደለም። ወደ ዘላቂ ትርምስ መልሶ ቀጠነውን ያስገባዋል። ስለዚህ ይህንን ከግምት በማስገባት የአማራ ፋኖን መደገፍን ምርጫቸው ማድረግ አለባቸው ብዬ አስባለሁ። ይህንን እንግዲህ ካርታውን ስለው በተለይ የአማራ ፋኖ የአማራ ፋኖን ወክለን የዲፕሎማሲ ስራዎች እንሰራለን የሚሉ አካላት መስራት አለባቸው። ራሱ የአማራ ፋኖ በውጭ ወኪሎቹ በኩል ይሄን ማስረዳት አለበት። ይሄን ለአሜሪካኖቹ በደንብ በደብዳቤ ጽፎ በቃል አስረድቶ ምን ብሎ ማስረዳት አለበት ማሳወቅ አለበት። አሜሪካኖቹ ይህን ያህል በእኛ የውስጥ ጉዳይ ገብተው ላይተነትኑ ላያውቁ ይችሉ ይሆናል። በእርግጥ በጣም ብዙ መረጃ አላቸው ከብዙ አንግል ነገሮችን ይተነትናሉ ይረዳሉ፣ ግን እኛ ደግሞ ማስረዳት ይኖርብናል። ስለዚህ አማራ ፋኑ በመጀመሪያ ያን መስራት አለበት ብዬ አስባለሁ እና ሲሆን ጦርነቱም የሚቀርበት የአብይ አህመድ ስርዓትም የሚገረሰስበት መንገድ ይመጣል ብዬ ስለማስብ ነው የምለው። ሌላው ከትግራይ ሕዝብ አንጻር ሊነሱ የሚችሉ ከኤርትራ ሕዝብ አንጻር ሊነሱ የሚችሉ ከአማራ ሕዝብ አንጻር ሊነሱ የሚችሉ በጣም በርካታ ጉዳዮች አሉ። እነሱን እንግዲህ ወደፊት የምንመጣባቸዋለን። ብሩኬ ካለን ሰዓት አንጻር እዚህ ልልቋቸው ነው። በጣም አመሰግናለው። ጌጥዬ በጥሩ እይታ ነው ያየኸው። እንግዲህ የአረቡ ዓለም አሜሪካ፣ የአውሮፓ እነኚህ ነገሮች ሁሉ ይነሳሉ። የኢትዮጵያ የውስጥ ጉዳይ ይነሳል። ከዚህም አንጻር ደግሞ አብይ አህመድ እና ሌሎች አብይ አህመድ በኢትዮጵያ ላይ እያደረሰ ያለ አስተዋጽኦ ወይ እያደረሰ ያለው አስተዋጽኦ በሚለው እንግዲህ በበጎ አይደለም። ኢትዮጵያ እንድትወድም ኢትዮጵያ እየከሰመች እንድትሄድ ኢትዮጵያ እንድትዋረድ በማድረጉ በኩል የአብይ አህመድ አስተዋጽኦ ብዙ ነው። ስለዚህ ከዛ አንጻር መገምገም ያስፈልጋል። እንግዲህ ኢሳያስ አፍ ወርቄም ሲያቦካ የነበረውን የኢትዮጵያን ፖለቲካ አሁን ደግሞ ወደ ጦርነት የሚያስኬዱ ነገሮች እያደረገ ነው። ቀጠናው የሱዳን የመን፣ ሌሎችም አሉ። እነኚህ ሁሉ በዚህ ካርታ ውስጥ ያሉ ናቸው እና የአማራ ህዝብ ይህንን ካርታ በደንብ አድርጎ ሊያነበ ይገባል። በዚህ ካርታ ውስጥ የራሱን ድርሻ እና የራሱን የህልውና አደጋ መከላከያ የሚሆን መስመር ማስመር ይገባዋል። ስለዚህ ደግሞ ፋኖ ወይም ደግሞ በፋኖ ስም የተደራጁ የትኛው የትኛውም ተቋም የአማራን ህዝብ ጥቅም ማስከበር የአማራ ህዝብ ዳግም ወደ ጦርነቱ የማይገባ ዳግም የህልውና አደጋ ውስጥ የማይወድቅበትን ነገር የማበጀት ኃላፊነት የሁሉም ፋኖ ነው። ከጠላት ጋር ሰርቶ የአማራን ህዝብ ከሚያዋርድ ጋር ሰርቶ የአማራን ህዝብ የህልውና አደጋ መከላከል በጣም ከባድ ስለሆነ ማለት ነው። የአማራ ህዝብ ለዘመናት ታግሷል። አሁን ግን ተነስቷል እና ውጤቱ የአማራ ህዝብ በሰራት ሀገር በሰራው አገር ላይ በአቆመው ምሰሶ ላይ አላፊነቱን መወጣት አለበት። ድርሻውን ማወቅ አለበት። በድርሻው ልክ በድካሙ ልክ የአማራ ህዝብ በኢትዮጵያ ላይ አስተዋጽኦ ሊያደረግ ይገባል። ከፖለቲካ መገለሉ ከፖለቲካ መገፋቱ ሊቆም ይገባል። አማራ በመሆን የሚሰቃይ ማንም ዜጋ በኢትዮጵያ ውስጥ መኖር የለበትምና ለዚህ የሚሆን አስተሳሰብና አመለካከት የአማራ ህዝብ ሊይዝ ይገባል። የአማራ ፋኖም ከዛ አንጻር ሊቃኝ ይገባል። ከምንም በላይ ግን ሁሌ እንደምንለው የትኛውም ይሁን የትኛውም ወይም አቋሚ ያለው ወይም ደግሞ የትኛውም የአማራ ፋኖ አደረጃጀት ከምንም በላይ የአማራ ህዝብ የህልውና አደጋ ውስጥ መኖሩን አምኖ ከዛ አንጻር መንቀሳቀስ አለበት የሚል እምነት አለኝ። እሱን ማጽናት እፈልጋለሁ። ጌጥዬ አንተን ከልብ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ይሄ ቀጠናው እስካልረገበ ድረስ ውይይቱ የሚቀጥል ነው። በተለያየ ፎርማት እንወያይበታለን። አመሰግናለሁ ጌጥዬ። እግዚአብሔር ይስጥልኝ። ብሩኬን በጣም አመሰግናለሁ። እግዚአብሔር ይስጥልኝ።